ስለ እናቶች ግጥም ጣፊ ቢሉኝም እግዚአብሔርን፣ የኔ እናት ስላንቺ ለመግለጥ እኔ ቃል የለኝም። እናቴ አንቺ እየከሳሽ፣ እኔ መፋፋቴ፣ አንቺ አጎንብሰሽ፣ እኔ መቀናቴ፣ ተርቦ አንጀትሽ ጠግቤ መብራቴ፣ ባዶ እግርሽን ሁነሽ እኔ መጫመቴ፣ አንቺ አፍሽ ደርቆ እኔ መጠጣቴ፣ አንቺ ሳትማሪ ተምሬ ማወቄ፣ ልፋትሽ ተረስቶ እኔ መድመቄ፣ እውቀትና ክብሬ፣ ስጦታ ውበቴ፣ ሽልማት ማረጌ፣ መርኬ ደም ግባቴ የኔኮ አይደለም ያንቺ ነው እናቴ። እናቴ ለእኔ ስለ እናት ብዙ ጽሑፍ ልጽፍ ብዙ ግጥም ልገጥም ብዙ ታሪክ ልናገር እችላለሁ። ነገር ግን የእናት ዋጋ በጥርቅ የሚገባን እናት ስንሆን ብቻ ነው። እንኳን ለእናቶች ቀን በሰላም አደረሳችሁ። ሰላም እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ሙሉዓለም ነኝ እንግዲህ ዛሬ ልተኛ ብዬ ማለት ነው። ከዛ ለካ ዛሬ የእናቶች ቀን ነው ጋይስ። እና ቅድም ደግሞ አክስቴን ሳወራ ነበረ። አክስቴ ደግሞ የእናቴ መንትያ ናት። እና አክስቴን ሳይ እናቴን በፎቶ ሳይ በጣም ነው የምረበሸው። እና በአክስቴ ውስጥ እናቴን አያታለሁኝ፣ እና በእናቴ ውስጥ አክስቴን አያታለሁ። መንታ ናቸው። መጀመሪያ የኔ እናት ናት ታላቅ፣ ከዛ አክስቴ። እና አጠር ያለች ቪዲዮ ልሰራ መጣሁኝ። እናት ለሆናችሁ በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ። እንዲሁም ደግሞ እናት ልትሆኑ እርጉዝ የሆናችሁ ያሰባችሁ በሙሉ መልካም የእናቶች ቀን። ያው እርጉዝ ከሆናችሁ ያው ወረዲ እናት ልትሆኑ ነው። እናም ሁላችሁም በስደት ዓለም ላይ ያላችሁ እህቶቼ፣ ጓደኞቼ፣ እናት የሆናችሁ እህቶቼ፣ እናት የሆናችሁ ጓደኞቼ የምታቆኝ እማቃችሁ እንዲሁም ደግሞ በየአገሩ ያሉ እናቶች እግዚአብሔር እድሜ ጤና ይስጥልን። የእናት ቀን ሁልጊዜም ቢከበር እኔ ደስ ይለኛል፣ ምክንያቱም አባት ቀን፣ የአባቶች ቀን፣ የእናት ቀን፣ የሴቶች ቀን ምናምን ብዙም አላምንበትም፣ ግን የእናቶች ቀን ሲሆን ልቤ ውሃ ክነው የሚለው ምክንያቱም እናቶቻችንን በየአመቱ ብንችል እኔ አሁን አልችልም ስደት አለምና ያለሁት በአካል ሲሆን ግን ወደፊት የእናቶችን ቀንን ለማክበር ከእናቴ ጋር ባለች ጊዜ በደስታ በሰራ በፍቅር ለማክበር ለማክበር አስባለሁ፣ ወደፊት ማለት ነው። እስከዛው ግን ደግሞ እናቴ ባለችበት ጤናውን መልካሙን ነገር እመኝላታለሁ። በጣም ነው የምወዳት እናቴ። እናንተ ደግሞ እናት የሆናችሁ በሙሉ እናትነትን ታቆታላችሁ። ሰላም እንዲናችሁ፣ ውድ ሀገር ልጆች በያላችሁበት ሰላማችሁ ብዙ ይበልልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ ጋይስ በቃልተኛ ተዘጋጅ ሳበቃ ወዛ የሆነ በቃ የእናቶች ቀን መሆኑን ሳስብ ለምን አጠር ያለች ቪዲዮ እና አጠር ያለች ግጥም ለእናቶቻችን ወይም ደግሞ ለእናቴ በሚለው ለመስራት አስቤ ነው። ለቻናሬ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ላይክ በማድረግ ፕሊስ አበረታቱኝ። እንዲሁም ደግሞ ሼር ማድረግ የምትችሉ ሼር አድርጉልኝ። ምንም አይከፈርበትን ቅንነት ብቻ ነው። እናም በዚህ ቻናል የራሴን ሀሳብ፣ አስተያየቶች፣ እንዲሁም ደግሞ ኮሜንቶች ወይም ደግሞ ጠቅማኝ ብዬ ያሰብኩትን ነገሮች እንደምክር ምክር፣ ግጥም ጣል አድርጋለሁ። እንዲሁም ደግሞ ዛሬ የእናቶች ቀን አለ። የእናቶች ቀን፣ የአባቶች ቀን፣ የሴቶች ቀንን እያሰብኩኝ ወደ እናንተ አዳዲስ ቪዲዮ ሼር አድርግላችኋለሁ። ስለዚህ ምንም አይከፈልበትም፣ ጊፍት አይደለም ወይም ደግሞ ከካርዳችሁ ቆርጣችሁ አንድ ዶላር ሁለት ዶላር ስጡኝ፣ አይደለም የምላችሁ። ላይክ ማድረጋችሁ ብቻ ለእኔ በቂ ነው። ስለዚህ ቪዲዮን ላይክ በማድረግ ተባበሩኝ። እናም ጉዶችዬ፣ እንግዲህ እናትነት እንዴት ነው እናንተ ጋር ማለት እናት የሆናችሁ ታቆታላችሁ። እንዲሁም ደግሞ ብዙዎቻችን ለእናቶቻችን ምን አይነት ዋጋ እንሰጣችኋለን። እኔ በህይወቴ ፈጣሪን የምለምነው ሁልጊዜም ጥያቄ የሚፈጥርብኝ ፈጣሪ ለምንድን ነው የእናትን ዋጋ ብናቅ የአባትን ዋጋ ብናቅ? ታውቃላችሁ እናት አባቶቻችን ለእኛ መስዋዕት ሁነው ብዙ ነገር ሁነው ነው ያሳደጉን። በተለይ ገጠር ገጠር ውስጥ ያሉ እናቶች በገጠር አለም ላይ የሚኖሩ እናቶቻችን ያሳዝኑኛል። ምክንያቱም ዘጠኝ ወር ተሸክመው በሆዳቸው ልጃቸው ልጅ ይዘው ከዛ ደግሞ ወንዝ እየሄዱ ውሃ እየቀዱ ወንዝ ሄደው ልብስ እያጠቡ የሁለት ሰዓት የአንድ ሰዓት መንገድ ተጉዘው ገበያ የሄዱ በእንጨት በሰዓት ኩሽና ውስጥ ገብተው እንጀራ እየጋገሩ ጥቁር ቁር ብረው ገባችሁ? እናቶቻችንን ልንወዳቸው ልናከብራቸው ይገባል። እናቶቻችን በሚዲያ መተን ልንከሳቸው አይገባም። ምክንያቱም እናት አንድ እናት ጋይስ እናት በጣም እንቁ የሆነች ስጦታ ናት። እኔ እናቴን ሳስብ እናት እንዳለ የሳስብ አባት እንዳለ ሳስብ ታቃላችሁ ህይወቴ ብርሃን ነው የሚሆነው ወደፊት። በቃ ታቃላችሁ የመኖሬ ምክንያቶች ናቸው ቤተሰቦች። እህቴ ፈገግታዬ ናት፣ አባቴ ኩራቴ ነው፣ እናቴ ህይወቴ ናት፣ ወንድሜ ደግሞ መከታዬ ነው። ሰምታችኋል። ስለዚህ እንግዲህ ሁልጊዜም እህቴን ሳስብ ፈገግላለሁ ወንድሜ ደግሞ መከታ ጋሻ ነው። አባቴ ደግሞ አይዶል ነው፣ የመኖሪያ ምክንያት እናቴ ህይወቴ ናት። በህይወቴ ውስጥ ስለ ቤተሰቦቼ የማውራት አውርቻ አውርቻ አውርቻ አልጠግብም። እናም ውዶቼ ቤተሰቦቻችሁን አክብሩ፣ ውደዱ፣ እናት አባቶቻችሁን ጥፋትም ካጠፋችሁ ይቅርታ በሉ ጠይቁ፣ ከቻላችሁ ስጦታ መስጠት የምትችሉ እንዳልኳችሁ ነው። የእናት ውለታ ትንሽ ነው። እናት ማለት ተከፍሎ አይዘለቅም። እኔ አሁን ፈጣሪን ምን ላድርግልሽ ቢለ ቢለኝ የእናት ውለታ ስንት ነው ነው የምለው። በቃ ፈጣሪን የእናት ውለታ ለምን ቢለኝ በቃ ውለታዋን ከፍዬ እንድገላገል በቃ እፎይ እንድል በቃ። አለ አይደል አንዳንድ ጊዜ በህይወታችሁ መልካም ነገር ያደረጉላችሁ ሰዎች አመሰግናለሁ ብላችሁ እንደምታልፉት እናቴንም አመሰግናለሁ የሚለውም ቀላ አይበቃትም። ቴንኪውም አይበቃትም በእንግሊዘኛ ወድሻለውም በቃ እናት እኔ አላቅ እኔ ሁል ጊዜ በህይወት እናቶቻቸው የሌሉ ልጆች ውስጣቸው ሲቃጠል ስቀው ሲስቁ የውሸት ሲኖሩ የውሸት ነው። ሁል ጊዜ የእግር እሳት ነው የሚሆንባቸው እና ሁሌም እነሱን አያለው እና ፈጣሪ እድሜና ጤና ይስጥል በህይወት ላሉት እናቶቻችን እና እኔ ሁሌም ታውቃላችሁ በጣም የሚያስፈራኝ ነገር በቃ አገርቤ ሲሄድ ቤተሰቦች ጋር ሲሄድ እናቴ መኖሯን ሳስብ የእናቴ በር ተከፍቶ ሳገኘው ታውቃላችሁ፣ በጣም በቃ በጣም ነው ደስ የሚለኝ። በጣም ማለት ነው፣ በቃ ህይወቴ በሙሉ ሙሉ ነው የሚሆነው። በቃ እናቴን ሳስብ ዓለምን በሙሉ የጨበጥኳት ነው የሚመስለኝ። ስለዚህ ፈጣሪ እድሜና ጤና ለእናቶቻችን እያልኩኝ አንዲት ግጥም ለእናቴ ይዤ መጥቻለሁ፣ አብራችሁ ይሁኑ የግጥሜ ርዕስ ሰረናት ይላል። ሰረናቶች ግጥም ብጥፍም ብጥፍም ምንም ቃል የለኝም፣ እውነት ላለሁኝ ሰላንች ለመግረጥ እኔ ቃል የለኝም፣ ሰላንች ለመግረጥ እኔ ቃል የለኝም። እናቴ አንቺ እየከሳሽ እኔ መፋፋቴ አንቺ አጎንብሰሽ እኔ መቀናቴ ተርቦ አንጀትሽ ጠግቤ መብራቴ፣ ባዶ ግርሽን ሆነሽ እኔ መጫመቴ፣ አንቺ አፍሽ ደርቆ እኔ መጠጣቴ፣ አንቺ ሳትማሪ ተምሬ ማወቄ፣ ልፋትሽ ተረስቶ እኔ መድመቄ፣ እኔ መድመቄ፣ እውቀትና ክብሬ ስጦታ ውበቴ ሽልማት ማዕረጌ መልክ የደም ግባቴ የኔ እኮ አይደለም ያንቺ ነው እናቴ። እግዚአብሔር ይጠብቅሽ ኑሪልኝ እናቴ። ጋይስ እንዳልኳችን ነው የእናት ግጥም ቢጣፍ ቢጣፍ ቢገጠም ቢገጠም ምንም አያርቅም እና፣ ፈጣሪ በህይወት ላሉት እናቶቻችን እድሜ እና ጤና ይስጥልን፣ በህይወት ደግሞ ለሌሉት ነፍሳቸውን በአጸደ ገነት ያኑርልን። ጋይስ ዶይን ከወደዳችሁት ላይክ ሼር ኮሜንት በማድረግ አብራችሁኝ ሁኑ። አመሰግናለሁ።